ሁልጊዜ እናነበዋለን። ሁልጊዜ እንሰማዋለን። ግን ምን ያህል አስተውለነው እንደሆነ እንደሆን አላውቅም። በሰውነት እግዚአብሔርን ማክበር ማለት የመጨረሻው የመጨረሻው ታላቅ ክብርና ማዕርግ ነው። ብዙ ምዕመናን እግዚአብሔርን በገንዘባቸው ያከብሩታል። በገንዘባቸው ቤተ ክርስቲያን ያንጹለታል። በገንዘባቸው አስራቱን በኩራቱን ከገንዘባቸው ይከፍላሉ። ስርዓት ያከብሩታል፣ በጉልበታቸው በእውቀታቸው እግዚአብሔርን ያከብሩታል። በሰውነታቸው ግን እግዚአብሔርን የሚያከብሩት በጣም እግዚአብሔር ያደላቸው በጣም ጥቂት ሰዎች ናቸው። ሰውነት እግዚአብሔርን ታከብረዋለች። እግዚአብሔር የሚፈልገውም አስቀድሞ ከገንዘባችንን ከጉልበታችንን ከእውቀታችንን ካለን ነገር ከምንሰጠው በፊት ራሳችንን ማንነታቸው እግዚአብሔር ከብሯል፣ የሚል ተከታዩ ልጇ ካለ መንፈሳዊ አርበኛ ነው። ብዙ ነው፣ ንቁድ ክቡር ነው ሆነቱ ሰውነቴ እግዚአብሔር ታከብረዋለች፣ በአምላኬ በመድኃኒቴ ሐሴት ታደርጋለች። ደስታ የሚገኝ ከሀብት አይደለም። ደስታ የሚገኝ ከመበል ከመጠጥም አይደለም። ያ ባይሆን ብሎ ድንግል ማርያም የድንግል ማርያም የደስታዋ ምንጭ እግዚአብሔርን በሰውነቷ ከማክበሯ የተነሳ የተገኘ ደስታ ዘላለማዊ ደስታ ነው እንጂ ጊዜያዊ ከተለያዩ ነገሮች አይን ከሚያዩ ጆሮ ከሚሰማው መልካም ነገር የሚመነጭ ጊዜያዊ አይደለም፣ የሚትን የሚጠፋ አይደለም። እንዲሁም አባቶቿ ነብያትም እንደሷ ብለዋል። ከእነዚያው ሁሉ ነቢዩ ዕንባቆም በጋጠቱ ላሞች ባይኖሩኝ፣ በጎች ፍየሎች ባይኖሩኝ፣ በጓዳው በሳጥኑ ወርቁ ወርቁ ብስጡ ብስያጡ ባይኖረኝ፣ ሎሌው ሴት አገልጋዮች ወድ አገልጋዮች ባይኖሩ፣ በሜዳም ደግሞ በእርሻ በለስ ፍሬ ባትሰጥ ወይንም ባታፈራ፣ ምንም ባይኖረኝ እኔ ግን እንዲያው በእግዚአብሔር ደስ ይለኛል። ምንም ባይኖረኝ እንዲሁ በባዶ በእግዚአብሔር ደስ ይለኛል። ስለዚህ እኛ በሰውነታችን እግዚአብሔር በምናከብርበት ጊዜ እኛ ደስታ ከምንለው የተለየ ደስታ ነው። ደስታችን የምናገኘው ደስታ እጅግ የተለያየ እጅግ የምናስበው መንፈሳዊ ደስታ ብለን የምናስበው ሁሉ ብዙ አለ። በሰውነታችን እግዚአብሔር ካልከበረ ግን ያ እውነተኛው ደስታ፣ ነቢዩ እንባቆም ያገኘው ደስታ፣ እመቤታችን ቅድስት ድንግል ማርያም የነቢዩ ልጅ ወለተ ነቢያት ይላታል፣ የነቢያት ልጅ ይላታል። እመቤታችን ቅድስት ድንግል ማርያም ወለተ ነቢያት ቅዱሳን፣ የቅዱሳን ነቢያት ልጅ፣ እሞ በለ ሰማይ የሰማይታት እናቱ የመላእክት እህት እያለ መጽሐፍ ሁሉ በእያንቀጹ ይጠራታል። በቤታችንም ስለዚህ ነቢዩ አባቷ የሚለው አነጋገር አስረጅ ይባላል። መቀኔ ቤት እንዴ እንዴ እንዴ እንዴ ተደርጓል እንዲህ ነውና ካለ አስረጅ ይባላል። ወይም እንዲህ ስለሆነ ማለት ምክንያቱን ሰጥቶ መዝጋት ማለት ነው። የማርያውን መዋረድ አይቷልና ሰውነት እግዚአብሔርን ታከብረዋለች። በአምላኬ በመድኃኒቴ ሐሴት አድርጋለሁ ምን የማንን ነው? የአገልጋይን ውርደት ተመልክተዋል። ከሔዋን ጀምሮ እስከ እናቷ አስታህና ድረስ የሚመጣ ነው። ይህ እንግዲህ መቤታችን በመወድሷ በምስጋናዋ የተናገረችው ነገር መወድስ ይባላል። ይህ መቤታችን በኤልሳቤት ቤት ያቀረበችው ከኤልሳ ቤት ጋራ ሲነጋገሩ ያንን መነሻ አድርጋ ነው እንግዲህ ልበወድ ስለ እግዚአብሔር ያቀረበችው ያና መሳሙኤልን የሚመስልን መዝሙር አለው። የነቢዩ እንማቆምንም መዝሙር የሚመስል ከሁሉ ቀመማ ነው። በቤታችን ጨምራበት አሳምራው ያቀረበችው ጸሎተ እግዘትነ ማርያም ብለን ምንማጸንበትን ግሩም ጸሎት ነው። ጸሎትነቱም ይጠቅማል። ጸለዩት በውነቱ ለቶታ የተዋረዱትን ከፍ ከፍ አደረጋቸው። ለእርሱ የሚገዙትን ለሱ የሚሰግዱትን ለርሱ ክብር ዝቅ የሚሉትን እሱ ደግሞ ከፍ ከፍ ያደርጋቸዋል። ለእርሱ የማይገዙትን የሚታበዩትን ከፍ ከፍ እንላለን የሚሉትን ደግሞ ያዋርዳቸዋል። ባለጸጎች ነን ብለው ገንዘባቸው የሚመኩትን ጉልበተኞች ነን ብሎ በኃይላቸው የሚመኩትን እነሱ ሁሉ ባዶ አደረጋቸው። ደካሞቹን አነሳቸው፣ ኃያላን አደረጋቸው። ያለች በቤታችን ንክ እንደ ሐና መሳሉ እይትመካ ኃያል በኃይሉ ኃይለኛ በኃይሉ ይመካ ብላ ነበር ሐና ኃይለኛ በኃይሉ አይመካ፣ ጉልበተኛ በጉልበቱ አይመካ። ይትመካ ባእል በብዕሉ ኃይለ ጸጋ በገንዘቡ በሀብቱ ብዛት አይመካ። በዝ ለይትመካ ዘሰ ይትመካ በዝ ለይትመካ በአእምሮ ወበለብዎ እግዚአብሔር። የሚመካ ቢኖር እግዚአብሔርን፣ ሕጉን ትእዛዙን ጠዋት ማታ በማሰብ ይመካ። ይሄንን ይመስላል። የእመቤታችን የታችን ባለጸጎቸውን፣ ባዶቻቸውን ሰደዳቸው፣ ድሆቹን አበለጸጋቸው፣ አከበራቸው እያለች እመቤታችን ይህንን አቅርባት ደግሞ ለእኔ ብቻም አይደለም ታላቅ ስራ ያደረገው የሚያደርገው ለእኔ ብቻ ሳይሆን ለትውልድና ትውልድ በሚፈሩት ዘንድ ምሕረቱ ቸርነቱ፣ ረድኤቱ፣ በረከቱ ከልጅ ወደ ልጅ ከልጅ ልጅ ወደ ወደ ወደ ይተላለፋል እሱ በረከቱ ስትለኛም ደግሞ እሷን እንድንመስላት ይሄን እንድታምናለች ስለዚህ እግዚአብሔር መጀመሪያ በገንዘባችን አሁን በልብሳችን እንዲህ አሁን በመብታታችን ከዋክብትን መስለናል ይሄ መልካም ነው በሰማይ ነጭ ልብስ ትርጉም አለው ይገርማችኋል የሰማያት ልብስ ነው የሰማዕታት ዋጋ ምሳሌ ነው። ድል ለነሳው ነጭ ልብስ አልብሰዋለሁ ይላል። የዮሐንስ ራእይ ምዕራፍ ሶስት ላይ ድል ለነሳው በነጭ ልብስ አጎናጽፈዋለሁ። ይሄ ልብሳችን እጅግ መልካም ነው። እግዚአብሔርን የሚያከብር አለማመስ ነው፣ ገንዘባችን ነው። በውስጥ ልማንነታችን ብናከብረው ግን የበለጠ እሱ ምንም የሚያገኘው ደስታ ይሆናል። ሀብት ከሚሰጠው፣ ገንዘብ ከሚሰጠው፣ ጓድኛ ከሚሰጠው፣ ዘመድ እናትና አባት ከሚሰጡት ሚስት ችን ምትለ እሱም ነውና የባሪያውን መዋረድ አይቷልና አለ እንጂ የሔዋን ነው ውርደት ፍርሃት ማታውቅ የነበረች ፈሪ ሆነች። ያችን ሴተት በሰይጣን ተታላ ከተሳሳተች በኋላ የማታፍር ሆነች የነበረች አፈራ ሆነች። ባሏን አዳምን እራሱ አፈረች፣ እሱም አፈራት ተፋፍሩ የማይፈሩ የነበሩ መልአክ አባረራቸው። እንደ እሳት የሚገለባበት ሰይፍ ይዞ አባረራቸው። መልአክ ገነትን ዘጋባቸው ተመልሰው እንዳይገቡ ዙሪያውን በምትሽከረከር በነበልባል ሰይፍ ገነት ታጠረች ይላል። ምን አይነት አጥር ይሆን? ምን አይነት ሰይፍ ይሆን? አዳምና ህዋ እንደገና ተመልሰው ወደ ገነት እንዳይገቡ ደመጻፍ ታለባላችሁ አይገርማችሁ? ያነበባችሁ ካላችሁ ዘፍጥረት ሶስት ላይ ይህንን ስታገኙት፣ አይገርማችሁ? አዳምና ሔዋኑ መልአክ አስወጣቸው አባረራቸው። ተመልሰው እንዳይገቡ በምትገለባበት በነበልባል ሰይፍ ታጠረች ገነት። እግዚአብሔር ሲቆጣ ደሴ ነው አጥሩ፣ ጥፍቅረ ማንም የማይጥሰው እና እግዚአብሔር ደስ ከሚያሰኝ ቦታ ሁሉ እንዳይለየን ተመልሰንም መግባት እንዳንችል እንዲህ አይነት ረቂቅ ክልከላ እንዳያደርግብን የሰጠን ጸጋ አክብረን መያዝን፣ ትእዛዙንና ህጉን አክብረን መያዝን፣ ሃይማኖታችንን ማጥበቅ ኋላ ቀረናችሁ የሚል ቢከበንም ስልጡኖች መሆናችንን ማድረግ ከአጥንታችን ውስጥ ሰርስቦ እንገባ ማድረግና ጸጥቶ መቆም ያስፈልጋል። ስልጣኔ ማለት አሁን ከቴክኖሎጂ ያመጣው ብዙ አይነት አጥር አለ። በኮድ የሚገባም አለ። ኮዱ ከሌላቸው መግባታቸው ያደርጉበት ማራፊያ ቦታ አራት ድርጅት ጎር ነው፣ እሱ ተነክቶ ነው በሮ የተከፈተ፣ ያለዚያ የለም። ቴክኖሎጂ ያመጣው እንዲህ ይዘጋል። እንዴ ከለከላ ቴክኖሎጂ፣ ሌላም ሌላም፣ ኤሌክትሪክ ፍስ አጥራል፣ ብዙ ነገር እየመጣ ነው። ነገር ግን ይሄን ሁሉ ሰጥኛለውና እናንተ እግዚአብሔርን የምታመልኩ ወደ ኋላ የቀራችሁ ናችሁ ቢል እንዴ እኛ ማስተዋወቅ አልፈለግም። ወደ የሚፈለግበት አገልግሎት ወዳለበት ሀገር ለመሄድ እኔ ወደዚህ ለመምጣት ትናንትና በኮበር ሀገር አድርግ መከራውን ከማያቴ ያለምንም ችግር ያለምንም ምንም ቦታ ወረድ የፈለገበት ደርሶ መፍታት ይችላል ነበር። ወደ እንደዚህ አይነት ስንጣኔ ወይ እየ እየሄን እየገሰገስን ያለን ሰዎች እንበልጣለን እና ሃይማኖታችንን እናጥብቅ። እንደዚህ በሚሆንበት ጊዜ እግዚአብሔርን በሰውነታችን ወደ ማክበር እናድጋለን። ደስታችንም እኛ ከምንመኘው ከምናስበው የተለየ ልዩ ደስታ ያልታሰበ ደስታ ይሆናል ደስታችን እና ጌታችን ቅድስት ድንግል ማርያም የባሪያውን ውርደት ተመልክቷል እናያለ ያለው እንግዲህ ይህችን ሔዋንን ነው። እንደዚያ ካለ ቦታ በመላክ ተማረረች። ፍርሃት የማታውቂ የነበረች ፍርሃትን አወቀች። የማትንቀጠቀጥ የነበረች ተንቀጠቀጠች። ችግርን የማታውቂ የነበረች ችግር ላይ ወደቀች፣ መከራ ላይ ወደቀች። በእነሱ በሁለቱ ስህተት ልጆቻቸው የልጅ ልጆቻቸው በእለተ ዓርብ ክርስቶስ በመስቀል ላይ ተሰቅሎ የአዳምንና የልጆቹን እርግማን ወስዶ እስኪ ክስ ድረስ ካሳ ሆኖ በመስቀል ላይ እስኪውል ድረስ የእነሱ ኃጢአት ልጆቻቸውን ሁሉ እየበከለ ሲኦል እየወረዱ እንዲኖር አደረገ ያን ሲኦል መውረዷን ተመልክቷል ተመልክቷልና ያ ችግሯን ተመልክቷልና አመላኩልኮ ነግሮኛል። ከኔ ተወልዶ ከመንጸፈደይን ከውርድስ ሊያድናት ነው እናትር ሔዋንን ስለዚህ ታላቅ ስራ ለኔ አድርጎልኛል። ስሙ ቅዱስ ነው። እናቷም የቅርብ እናቷ የራሷ እናት ብዙ ውርደት ነበረባት። ትሰደብ ነበረ፣ ትናቅ ነበረ፣ መናቅ ነበረባት። ልጅ አታ መካን ሆና ስትኖር እግዚአብሔር ቢጣላሽናዎች ዘር ሰጥሽ ነበረ እየተባለች ሀና እመቤታችን እናት ተሰድባለች፣ ልክ እንደ እመ ሳሙኤል ሀና እኔ እነዚህ ሀና የሚባሉ እናቶች ደግሞ ሴቶች ለምን እንዲህ አይነት ችግር እንደሚገጥማቸው ምስጢሩን እግዚአብሔር ይወቀው። የሳሙኤል እናትም እሱን እስክምትወልድ ድረስ እዚህ እየተናቀች ነው የኖረች። ጣወቷ ፍናና እየናቀቻት፣ እያሰቃየቻት፣ ስላልወለደች እያስለቀሰቻት መስዋዕት ለመሰዋት ወደ ቤተ መቅደስ ሲሄዱ እንኳን እስኪመለሱት እንኳን አላስችላት እያለ በቤተ መቅደስ ለጸሎት ሄደው እንኳን ታስቆጣ ታበሳጫት ነበር። እንደገና የምቤታችንም እናት ሃና ደግሞ ልክ እንደ ሳሙኤል እናት ሃና ዱትናቅ ነበረ። እንደዚያችን ነው ያያሉ። እግዚአብሔር ቢወድሽማ ፍሬ ይሰጥሽ ነበር። ማኅፀንሽን የዘጋው ክፉ በት ወይ ነው። ያሰቃዩት ነበረ። ማህበራዊ ኑሮ ለመኖር ችግር፣ ልቅሶ ለመሄድ ችግር፣ ሰርግ ለመሄድ ችግር፣ ወደ ቤተ መቅደስ ወደ ምኩራብ ለመውጣት ችግር ነበረባት። ይህንን ውርደት ተመልክቷልና ሰውነት እግዚአብሔርን ታከብረዋለች፣ ለዚህ ሁሉ ክብርና ምስጋና ታቀርባለች እያለች እመቤታችን ቅድስት ድንግል ማርያም ስለ ሔዋንም ስለ ሀናም እግዚአብሔርን አመሰገነች። እግዚአብሔርም ደግሞ በሰውነቷ ማክበር ስለቻለች ልዩ ደስታን አገኘች። ይህንን ሁሉ እያነሳች አመሰገነች። ስለዚህ ቤታችን ቅድስት ድንግል ማርያም እናታችን ስለሆነች እኛ ልጆቿ ደግሞ ልንከተላት፣ በሄደችበት የእሷን አሰር ስንከተል ደስ ስላት አማላጅነቷ ይረዳናል፣ ቤዛዊተ ዓለምነቷ ደግሞ ጥላ ከለላ ይሆነናል። ይህምን ሁሉ የዚህምን ዓለም ጣውረድ አልፈነውም እሷ ካለችበት ወደ መድረስ እንደሳለን ወደዚያ እናድጋለን። እና በርቱ ታክሩ። እንግዲህ ይህችን ደብርም ደብሩ ምዕመናን፣ ምዕመናት፣ ደቆናት አሳድጓል። ከመላ ፀሐይ ጋር አሁናችሁ ከዐይናትም የተለመደውን እርዳታችሁን አድርጉ። ሃይማኖት በዚህ ሂደ እግዚአብሔር በዚህ ቦታ እንዲከብር ሃይማኖት በዚህ ቦታ እንዲጸና፣ እነዚህ ህፃናት እናንተና የተቀበሉ እየዘመሩ አድገው መረከብ እንዲችሉ አድርጋችሁ ልችን ቤተ ክርስቲያን አሳድጓት አዳብሯት። ሌሎቻችሁ በየደብራችሁ እንዲሁ ሃይማኖታችሁን አጠንክራችሁ ያዙ። ብዙ ነፋስ አለ፣ ብዙ ውዥብር አለ። ቤዛዊተ ዓለም አትባልም የሚባል አጀንዳ ተሰጥቶን ደግሞ እንዲሁ ስንወዛገባለን። አትናወጹ፣ ጽኑ። ለዚህ መልስ የሚሆን ለሀገረ ስብከቱ ምእመናን ለሌላው ምእመናን ጽሁፍ አሰራጭቻለሁ። እሱን አንብቡ፣ እሱን ትምህርት አድርጉ፣ በእሱ ጽኑ። እኛ እንግዳ ትምህርት አያስፈልገንም። ተሰፍሮ ተቆጥሮ በማያሳቅቅ በማያሸማቅቅ ሁኔታ የቅዱሳን አማላጅነት የቅዱሳን የእግዚአብሔር ተቀናቃኞች ሳይሆኑ የእግዚአብሔር ቤተሰቦች እንደ ቤተሰብ የሚያያቸው እንጂ እንደ ተቀናቃኝ የሚቆጥረው ቤተሰብ ጻድቅ፣ ሰማዕት፣ እናት እንደሌለው በዚህ ጸንታችሁ መኖር ይገባችኋልና በርቱ፣ ጠንክሩ። እንግዲህ እግዚአብሔር ዛሬ ባለን ሰዓት የሚናገረን ይህንን ነው። እግዚአብሔርን በሰውነታችንን እናክብር። ይሄ የሚሆነው ደግሞ ወደዚያ ደረጃ ወደዚያ ማዕረግ የምናድገው በሃይማኖት ስንጸና ነው። እና በሃይማኖታችሁ ጽኑ፣ ጸልዩ፣ አንብቡ፣ ተማሩ፣ ራሳችሁን አንጹ። በተለይ በተለይ ጸሎት ጠንክራችሁ ጸልዩ። ጸሎት ያቋረጣችሁ ካላችሁ ቀጥሉ። የሚጸልይ ሰው አይወድቅም ጨለማው ይበራለታል እውነቱ ይገለጥለታል አብርሃም በቴዎሪ አይደለም እግዚአብሔርን ያወቀው በኤክስፒሪንስ ሰባኪ ሰምቶ እግዚአብሔር እንዲህ ነው እንዲያ ነው ብሎ ሰባኪ አስተምሮት ሳይሆን ራሱ ተመራምሮ ጸልዮ በጸሎት ነው እግዚአብሔርን ያገኘው አብርሃም ስለዚህ ጸልዩ ጸሎት አታቋርጡ። እንዲህ ያሉ የምንላቸው ልጆች ሁሉ እየሰነፉ የድሮ አይደለሁም እኮ አባት፣ አሁን ደክም ያለው አሁን አቋርጫለሁ የሚሉ በስተዋል የለም። ያለ ጸሎትማ ምን ዋጋ አለ ነው። ጸሎት ጸልዩ። እመቤታችን አማላጅነት ቃል ኪዳኗ ሲጨመርበት ከፍ ይላል። እኛ ስንሰል፣ እሷ ደግሞ ጥላዋን ጣል ስታደርግበት ከፍ እንላለን፣ ዋጋ ይኖረናል። ስለዚህ ጸሎት የማይጸልይ ክርስቲያን አይኖር። ጸሎት ጸልዩ። እንደ ስራችሁ ሁኔታ ብዙ ስራ ያለባችሁ ሰዎች አጭር ጸሎት ጸልዩ፣ ግን ከልባችሁ፣ ከልባችሁ ልባችሁ ተሰብስቡ። ጊዜ ያለን ደግሞ እንደየሰሰጠን ጊዜ እንደየተሰጠን ኃላፊነት እንደ ኃላፊነታችን ክብደትና ቅለት በብዛት መጸለይ ያለብን፣ ያን ጊዜ ወሸፍሩ ሁሉ አንገላታ ነው መከታ እናገኛለን። በፊት በኋላ በቀኝ በግራ ወሸፍሮ እንዳያናውዘን እንዳይወዘውዘን አጥር ቅጥር እናገኛለን። ተጫምተን ጸተን እንቆማለን እና ጸልዩ፣ እግዚአብሔርን አምልኩ፣ ሃይማኖታቸውን አስፉ። ሃይማኖት ይሰፋል፣ ሃይማኖት ያድጋል። ሐዋርያት ጌታን እምነት ጨምርልን ለምነውታል። እምነት ይጨመራል፣ እምነት ያድጋል። ስለዚህ እምነታችሁን አሳድጉ፣ ሃይማኖታችሁን አስሙበርቱ በርቱ፣ ተክሩ። የድንግል አማላጅነት ከሁላችሁ ጋር ጸንቶ ይኑር። ወደ እየመጣችሁበት ደግሞ እግዚአብሔር ረድኤቱንና በረከቱን ሰጥቶ ባዷችሁን ሳይሆን ከበረከት ጋር ወደ እየመጣችሁበት ወደ እየቤታችሁ እንድትሄዱ ያደርጋችሁ። እግዚአብሔር ሄዳችሁ ለምትገቡበት ሰፈር ለምትኖሩበት ከተማ ሁሉ በረከት ይዛችሁ እንድትሄዱ በቤታችን ትርዳችሁ መስባት እግዚአብሔር